የሚሰሩ ሻካራ እጆች ቁጭት የወለደው ቁርጠኝነት ስንፍና አለ ይስተኛ ይውላል። የሰው እጅ መጠበቅ እንደማያስፈልግ ነው። አዲስ ታሪክ ለመስራት የሚታትሩ ብርቶች ኢትዮጵያን ከከፍታው ማማ ለማድረስ በሩጫ ላይ ናቸው። ተረጂነት ይቁሙ። የምግብ ሉዓላዊነታችንን እናስከብር። አመታትን ተሻግሮ የተከተለንን የድህነትና የረሃብ መገለጫን ለመፋቅ ኢትዮጵያ ዛሬ ስራ ላይ ናት። ያኔ ያኔ በርካታ ጸሐፍት የኢትዮጵያን ረሃብ ደጋግመው ዘገቡ። ግራሃም ሃንኮክ ስለ ኢትዮጵያ ድርቅና ረሃብ በመጽሐፍ ከትቦ ለዓለም አስነበበ። እንዲህም አለ፣ ድራውት ኢን ኢትዮጵያ ዘ ቻለንጅ ኦፍ ሃንገር ኢትዮጵያ 1985 እንደ ኤሮፓውያን አቆጣጠር ኢትዮጵያን ከረሃብ ጋር አያይዞ ጻፈ። እነዚህን እና መሰል የድህነት ታሪኮች አመታትን ዘልቀው ተከተሉን። ድህነትና ልመና አንገት አስደፊ ሆኖ ዛሬም ይታያል። ተከታታይ ልጆችን በሴፍትኔት ተሳድጌ፣ በሴፍትኔት ነው አስተሜሬ። በመንግስት እጅ ነበርኩ። ስንፍና ወዴት ነው የሚወስደው? ወደ ልመና ነው የሚወስደው። ስንፍና ወዴት ነው የሚወስደው? ወደ ጥገኝነት ነው በቃ መቀበል የአንገት ራሳችንን መመገብ ካልቻል ስንዴ እየለመን ነፃነት የሚባል ነገር የለም። ስንዴ እየለመን የአገር ክብር የሚባል ነገር የለም። ስንዴን ከመለመን ነፃ ለመውጣት የሚያስችል ብቁ የሆነ መልካም ምድር አለን። በጣም ሰፊ መስራት የሚችል ወጣት ዜጎች ያሉት ሀገር ነው። የምግብ ሉዓላዊነት ለሀገር ውስጥ ለፍጆታ የሚውል ምግብ የማምረት አቅምን ለፍጆታ የማዋል በአጠቃላይ የምግብ ስርዓቱን የመቆጣጠር መብት ባለቤትነትን ማረጋገጥ ነው። ወደ ኋላ መለስ ስንል ዓለም ቀጣዩ ምናልባትም ለረዥም ጊዜ የሚዘልቀውና ለቁጥጥር የሚያስቸግረው የሁሉም ሀገራት የብሔራዊ ደህንነትና የሉዓላዊነት ስጋት ረሃብ ይሆናል በማለት መጨነቅና መብሰልሰል የጀመረችው ከ28 ዓመታት በፊት በጣሊያኗ መዲና ሮም የተደረገውን ውይይት ተከትሎ መሆኑ ይነገራል። ሮም ዲክለሬሽን ኤንድ ፕላን ኦፍ አክሽን በሚል መሪ ቃል ምግብን ለተመለከተ ጉባኤ የተቀመጡት የዓለም መሪዎች ሁኔታዎች በወቅቱ በነበሩት አካሄድ ከቀጠሉ ሰላምና መረጋጋትም አደጋ ውስጥ እንደሚወድቅ በመረዳታቸው ረሃብ የሀገራት ብሔራዊ አደጋ ስጋት መነሻም መድረሻም ሊሆን እንደሚችል መገንዘባቸውን ይፋ አደረጉ። በምግብ ራሱን ያልቻለ እና በተረጂነት ላይ ጥገኛ የሆነ ሀገር የተሟላ ነጻነት አይኖረውም። ኢትዮጵያም የምግብ ሉዓላዊነቷን ለማረጋገጥ እየሰራች ባለው ስራ አመርቂ ውጤት መመልከት ጀምራለች። የምግብ ሉዓላዊነትን ማረጋገጥ ተስኗት የቆየችው ኢትዮጵያ ለእርዳታ እጆቿን መዘርጋቷ በአርበኞች መስዋዕትነት የተከበረው ሉዓላዊነቷ ላይ ተጽዕኖ አሳድሯል፤ ዜጎቿንም ዋጋ እያስከፈለ ነው። ሀገሪቱን ከተረጂነትና ከልመና አላቆ የምግብ ሉዓላዊነትን ለማረጋገጥ ከለውጡ ወዲህ ዘርፈ ብዙ ጥረቶች መከናወን ጀምረዋል። ዛሬ ታሪክ ተቀይሯል። አዲስ ምዕራፍ አዲስ ተስፋ ፈንጥቋል። ስንዴ። በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየአመቱ አንድ ቢሊዮን ዳላር ገደማ ከውጭ እናስገባለን። ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ የኔ ኮታ እያሉ፣ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል በ47 ሚሊዮን እና። በ28 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ስንዴ የሚመረተው ስለፈለግም ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው ነው። ከ2011 ዓ ም ወዲህ የተረጂነትና ልመና ትርክትን በመቀየር የምግብ ሉዓላዊነትን ለማረጋገጥ በቁርጠኝነት ወደ ተግባር የተገባበት ጊዜ ነው። የበጋ መስኖ ስንዴ ልማት ፈጣን እድገት ውስጥ ነው ያለው። የስንዴ የምርት መጠኑም ከአፍሪካ ሀገራት ቀዳሚ ሆኗል። ከተረጂነትና ልመና ተላቆ የምግብ ሉዓላዊነትን ለማረጋገጥ እንደሚያስችል የሚያረጋግጥ ነው። ባህላዊ የአመራረት ስልቶች ፈተና ቢሆንባቸውም ከተረጂነት ከመላቀቅ ባለፈ ለገበያ የማቅረብ አቅም ያላቸው አርሶ አደሮች ቁጥራቸው እያደገ ነው። ይህ እርዳታ የሚባለው ይህ ይሰጠኛል እንደዚህ የሚለው ነገር ነበር ያዘናጋል። ቀስ በቀስ ባለሙያዎች ግብርና በጣም ክትትል እያደረጉ ከዚህ ከባለፈው ዓመት ጀምሮ የአካባቢያችን ገብሬዎች በሙሉ በርዛፍ እያነሱ በሌሎች ሰብሎች እየተኩ ናቸው። የዚህ አካባቢ የምግብ ዋስትና በጣም እየተረጋገጠ ነው ያለው። ድሮ እንዲህ አልነበረም። በተረጅነት ነው የምንታወቀው። አርብቶ አደር ነው። ከአርብቶ አደር በተረፈ አንድ ከብት ሽጠህ ቀለብ ካልገዛ አርሰህ ማትበላበት ጊዜ ነበረ። አሁን አርሰህ የምትበላበት ጊዜ ይደርስናል ማለት ነው። ጫካዎች እያስወገደ ወደ ልማት እያዋልናቸው ነው። ከገቢዩም በላይ እኔ ትልቅ ለውጥ አምጥቷል ብዬ የማስበው የአመለካከቱ ለውጥ ላይ ትልቅ እንትናል። በቃ ሁሉም ወጣት አሁን ይሄን እንችላለን መንፈስ አለ። እንደዛ ከሰራን እንላወጣለን ብሎ ነው የምናስበው። አሁን ይሄን ይሄን ይሄን ያህል ልጆች እያለን እርዳታ መጠብቁ በጣም ይሰምኛል። እርዳታ ይስር ነው እንዳይሰራ ነው። በቃ እንችላለን። ሁሌም የውጭ ተመጽዋጫ ነው እንጂ የተረጂነት እሳቤ አሁንም አልጠፋም። ምናልባት የአስተሳሰብ ዳይሆን እንጂ ሌላ ማዕድንም የሚሰራ ነገር ብዙ ነገር አለ። የአመለካከት ድህነት ግን አለው ከኔም ጨምሮ አለው። ኢትዮጵያ ከጥቂት ዓመታት በፊት ያስጀመረችው የበጋና የቆላ ስንዴ እርሻ እንዲሁም የከተማ ግብርና ስራዎች ከውጭ ሀገራት የሚመጣውን የምግብ ምርትና ለግዢ የሚወጣውን የውጭ ምንዛሬ ከማስቀረቱም ጎን ለጎን በሀገር ውስጥ ሰፊ የስራ ዕድል ፈጥሯል። ገበያውን በማረጋጋትም የሀገሪቱን ሰላምና መረጋጋትን ለማስቀጠልና የምግብ ሉዓላዊነትን ለማስጠበቅ የሚኖረው አስተዋጽኦ ጉልህ ነው በሚል መንግስት በልዩ ትኩረት እየሰራበት ይገኛል። የምግብ ሉዓላዊነትን በማረጋገጥ ህዝብን ከድህነት ማላቀቅ የመንግስት ቁልፍ የትኩረት አቅጣጫ ሆኖ እየተተገበረ ነው። ኢትዮጵያም ከተረጂነት ወደ ምርታማነት የምታደርገው ጉዞ ቀጥሏል። የሀገርን ክብርና ሉዓላዊነትን ለማስቀጠል በቤተሰብ ደረጃ የምግብ ዋስትናን በማረጋገጥ ተረጂነትንና ምጽዋተኝነትን ማስቀረት ይገባል። ተረጂነት ውርደት እንደሆነ፣ ተረጂነት የሀገር ክብርን ዝቅ እንደሚያደርግ በጣም ተረድቶታል። ከዚህ ውስጥ ለመውጣት ደግሞ ክረምትና በጋ ማልማት፣ መዝራት ይሄ እንደሆነ በጣም ገብቶታል። ለሊትም ጠዋትም 11 ሰዓትም ብታያቸው አርሶ አደራችን ማሳው ላይ ነው የሚገኘው። ሀገራችን የኢኮኖሚ አቅሟን ለማሳደግ የሚችሉ ሰፊ የተፈጥሮ ሀብትና የልማት ጸጋዎች ቢኖሯትም ያላደገ የሥራ ባህል ስር ለሰደደ ድህነት ዳርጎን ቆይቷል። መንግሥት ይህንን ሰፋፊ የድህነት ቅነሳ ፕሮግራሞችን ተፈጻሚ ለማድረግ አቅዶ እየተሰራ ይገኛል። የተፈጥሮ ውሃን መሬትንና የሰው ጉልበትን አቀናሽቶ በመጠቀም የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ ይገኛል። የሌማት ትሩፋት፣ የአረንጓዴ አሻራ መርሃ ግብር፣ የሥራ ዕድል ፈጠራና የከተማ ግብርና ዋነኛ የትኩረት መስኮች ናቸው። ደሞ ኢትዮጵያ ከልመና ወጥታ ገስታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚህ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በሕዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሀሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ሶማሌ ክልል በእርሻ የማናቀው ክልል ሳይቀር መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። በኢትዮጵያ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ አነሳሽነት የስንዴ ልማት በሀገሪቱ እንዲተገበር ተደርጎ ከፍተኛ ውጤት እየተመዘገበበት ይገኛል። እንደ ሀገር ስንዴን ከሀገር ውስጥ እስከ ውጭ ድረስ ተደራሽ ለማድረግና የኢኮኖሚ አቅምን ለመገንባት ታሳቢ ተደርጎ እንደ የተለየ እቅድ ባለፉት አመታት ተግባራዊ ሲደረግ ቆይቷል። ስንዴን አምርቶ ወደ ውጪ በመላክ ሀገራችንን ከሌሎች ሀገራት ተርታ የማሰለፉ ስራ አተገባበር ላይ የህብረተሰቡ አቀባበልም እየጨመረ መጥቷል። የግብርና ሚኒስትሩ አዲሱ አረጋ ሀገራችን ኢትዮጵያ በዘንድሮው የምህር ወቅት ወደ 20.7 ሚሊዮን ሄክታር መሬት በተለያዩ ሰብሎች አልምታለች ከዚህ ከለማው መሬት ላይ ከ653 ሚሊዮን ኩንታል በላይ እህል ይገኛል ተብሎ ይገመታል። ይሄ ለሀገራችን ትልቅ ተስፋ ነው። ሀገራችን በምግብ ራሷን ለመቻል የምግብ ሉዓላዊነቷን ለማረጋገጥ ትልቅ እርምጃ ላይ እንዳለች ማሳያ ነው። ከዚህ ከለማው መሬት ውስጥ 4.5 ሚሊዮን የሚሆነው በስንዴ የለማ ሲሆን ከዚህም ውስጥ ደግሞ 2.9 ሚሊዮን ሄክታር ያህሉ በክላስተር የለማ ነው። ዘንድሮ በምህር ወቅት ብቻ ካለማ ነው ስንዴ 175 ሚሊዮን ኩንታል ምርት ይጠበቃል። እንዲህ ሀገር የስንዴ ምርትና ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን ገልጸዋል አቶ አዲሱ አረጋ። በዚህም ከውጭ ይገባ የነበረውን የስንዴ ምርት በውጭ ምርት ለመሸፈን ተችሏል ብሏል። ከዚህ ጋር ተያይዞ የስንዴ ምርታችን በየዓመቱ እየደረጀና እያደገ መጥቷል ይላሉ የፌዴሪ ፕሬዚደንት ታዬ አጽቀ ስላሴ። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን 2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ። በምግብ ራሱን ያልቻለ ሕዝብ ነፃነቱን ማረጋገጥ ይቸግሯል። ኢትዮጵያ በምግብ ራሷን ችላ ከጥገኝነት ለመላቀቅ የምታደርገው ጥረት እየተሳካ ነው። የስንዴ ምርታማነት በምግብ ራስን ከመቻል በላይ ነው። የስንዴ ምርታማነት የሀገራትን ኢኮኖሚ በጽኑ መሰረት ላይ ለመመስረትና የምግብ ዋስትናን ለማረጋገጥ ከፍተኛው ድርሻ ይዛል። ሀገራት ስንዴን ማምረት የሉዓላዊነት ማረጋገጫ አድርገው ሰርቷል። በሰሩትም ስራ ውጤት ማምጣት የቻሉ ሀገራት በርካታ ናቸው። በተለይም ቻይና፣ ህንድ፣ ሩሲያና አሜሪካ በየደረጃቸው ስንዴን በማምረትና ለኢንዱስትሪው በመመገብ ተጠቃሾች ናቸው።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 አንዳንድ አመለካከት ያለው ሰው አለ። ያ ግን በእግዚአብሔር ዘንድ እግዚአብሔርን የሚያሳዝን እንጂ የሚያስደስት አይደለም። ስራ ክቡር ነው። ክቡርነቱም ደግሞ እግዚአብሔር ያዘዘው ስለሆነ ነው። ኢትዮጵያ እምቅ ሀብት አላት። በግብርናና ተያያዥ ኢንዱስትሪ፣ የውሃ ሀብት፣ የሚታረስ መሬት፣ ምቹ መልክዓ ምድር እናም አፍሪካን መመገብ ትችላለች። ይቻላል አበቃል። አሁን በጀመርነው መንገድ ኢትዮጵያውያን ልባችን አንዳርገን አምስት ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። ድህነት፣ የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም።